ወላይ ለአዚም ስሰማ በጣም ነው የደነገጥኩት። ሁላችሁም እንደምታውቁት ቴዲ ራያ ሞቷል። ቴዲ ራያ ተገድሎ ነው የሞተው መረጃ ወጥቷል ማለት ነው። በጣም ያሳዝናል። ወላይ እርስ በርሳችን ስደት ላይ በዚህ መልኩ መጨካከን በጣም ያሳዝናል። በተለይ ወላይ የራያ ልጆች ከእንደዚህ አይነት ተግባር ብትቆጠቡ ይሻላል። ወጣቱ አለቀ። አንዱ በሰራው ንጹሃኑ ህይወቱን ያጣል ማለት ነው። አሰላሙ አሊኩም ወራህመቱላ ወበረካቱ። ውድና የተከበራቸው የዚህ ቻናል ቤተሰቦች ሰላም ብያለሁኝ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል። እንግዲህ ብሬክስም መሲም የቴዲን መሞት ሶሻል ሚዲያቸው ተናግረው ነበረ። እሱን ተከትሎ ደግሞ በቲክቶክ ብዙ መረጃዎች እየወጡ ነው። ቴዲ ታሞ አይደለም፣ ቴዲ ምንም ሆኖ ሳይሆን በሰዎች በ በዛ በሚዋጋው ነገር ተወግቶ እንደሞተ ነው እየተነገረ ያለው። እንግዲህ ምክንያታቸው ደግሞ ታውቃላችሁ፣ ያን ውሃ ምናምን ማለት ነው፣ እሱን እንትን እያሉ በዛ ተጣልተው እንደሆነ ነው እየተነገረ ያለው፣ ብዙ ቲክቶክ ላይ እያወሩ ያሉት ማለት ነው። በጣም ነው የሚያሳዝነው፣ ወላሂ በጣም ነው ቴዲ ያሳዘነኝ ሀቂቃ ማለት ነው። እንግዲህ ማነው ደራሹ፣ ማነው ምኑ ያን ታሪኩን ባላቅም ግን በጣም ያሳዝናል። በአጭር ተቀጭ ገና ወጣት ነው። አንዳንዴ ህይወታችንን ሊያሳጣን የሚችልበት ቦታ ላይ ህይወታችንን ሊያሳጣን የሚችለውን ነገር ባንሰራስ፣ ወላሂ በጣም ከባድ ነው እንደዚህ አይነት ነገር። እሱ አንዴ ሄዷል። ሌሎቻችሁ ግን ጥንቃቄ ብታደርጉ እንደዚህ አይነት ተግባር ብትተው ጥሩ አይደለም። አንደኛ የሀገሩ ህግ አይፈቅድም፣ ሁለተኛ ያንን ነገር ማድረጋችሁ ሳያንሳችሁ እርስ በርሳችሁ ደግሞ መጠፋፋት፣ በጣም ያሳዝናል ወላሂ። ለሚወራው ሰው እንዴት ነው? አሁን እንግዲህ ተፍትሹም ይነሳል፣ ብዙ ነገር ይነሳል። አሁን ለማዘንም በጣም እንትን ይላል። እውነት ቴዲ በጣም ያሳዝናል። ገና ወጣት ነው። ብዙ አላማ ያለው ብዙ ነገር ያለው ልጅ ነው። ብዙ ህልም ያለው ልጅ ነው። ግን አስቡት ባጭሩ ሲቀጭ በጣም ያሳዝናል። እሱ እንደውም ጋሆ ዋና ሻይ እንደዚህ እስትራሃ ውስጥ እንደሚሰራ ነበር እኔ የሰማሁትኝ። እንግዲህ በምን አጋጣሚ ከእነሱ ጋር ተገናኝቶ እንደዚህ እንደተፈጠረ አላቅም። ብቻ ጠቅ አድርገውት እንደሆነ ህይወቱ ያለፈው እየተነገረ ነው። በጣም ነው የሚያሳዝነው ወላሂ። ማመን ያቃተን እንኳን ብሬክስ አይደለም እኛ እንኳን ማመን ያቃተን። ውሸት ነው በሉኝ ውሸት ነው በሉኝ። ማመን አቃተኝ እያለ ነበር፣ ብሬክስ ራሱ ፖስት ያደረገው ማመን ከብዷቸው ማለት ነው። ምክንያቱም ከስንት ቀን በፊት ዩቲዩብ ላይ ቪዲዮ ለቋል፣ ቪዲዮ ሰርቷል። የሚገርማችሁ ነገር ማለት ነው ቪዲዮ ለቋል። ከሶስት ቀን በፊት ደግሞ ኮሚኒቲው ላይ የሆነ እንትን ሼር አድርጓል። ሱብሃናላህ ወላሂ በጣም ከባድ ነው። እኛ ብዙ ነገር እናስባለን። የሰው ልጅ እኮ ታሞ መሞቱ ጌጥ ነው፣ ግን በእንደዚህ አይነት በሰው ሀገር ላይ ብትተውት አንዴ ሄዷል፣ እሱ አይመለስም። ሌሎቻችሁ ብትተውት አሁን እንዳለ ሪያድ ልቅምቅም ነው የምትደረጉት። እንደዚህ ሁኔታ አይቀጥልም፣ ለሌሎችም ጸራ አትሆኑ። ሌላው በሰላም ወጥቶ ገብቶ ባህላል ንጹህ ገንዘባቸውን ንጹህ የላባቸውን እንዳያገኙ አታድርጉ። የምሬን ነው የምላቸው እንዲህ አይነት ስራ እየቅርባችሁ ምንም አይጠቅማችሁም። የሀገርን ስም ያጠፋል። በቃ እኛ ኢትዮጵያኖች በቃ በእንደዚህ አይነት እየታወቅን ነው። በተለይ ሪያድ ውስጥ እንደዚህ በጣም አስጠያፊ ነገር እየተሰራ ነው ያለው። በተለይ የራያ ልጆች ወላሂ፣ እንደው ብዙ መልካሞች ትኖራላችሁ። መቼም ሁሉም ይህን ስራ ይሰራል ብዬ አላስብም። እስኪ የራያ ልጆች እስኪ የእውነት ይህን ነገር አቁሙ። የሰው ልጅ በአቋራጭ መክበር መዘዝ ይዞበት ነው የሚመጣው። ይሄን ነገር እየሰራችሁ ገንዘብ እናገኛለን፣ ህይወታችን እንቀይራለን ብላችሁ ይሄን ድርጊት እያደረጋችሁ የሰው ነፍስ እየጠፋ ነው እና እባካችሁ ተው። ልክ እንዳገራችሁ የሆነ መውጊያ ምናምን ይዛችሁ የሽንኩርት መክተፊያ ምናምን ይዛችሁ መሄድ ጥሩ አይደለም። ፌር አይደለም እና ባካችሁ፣ ጥንቃቄ አድርጉ። እንግዲህ ዜድዬ ሚስቱ ማለት ነው፣ አላህ ሶብሬ ስጣት። እነ ብሬክስ እነ መሲን አላህ ሶብሬ ስጣችሁ። ሌላ ምንም ልንል አንችልም። ወጣቱ አለቀ። በተለይ የራያ ልጆች አለቃችሁ። የእውነት ሊሰማችሁ ይገባል። እንዴ ምን ነው ብትተውት? እንደዚህ አይነት ነገር የኔ እናት እንድትንከራተተ ሄደ። ገና ወጣት ልጅ ነው። ብቻ በጣም ያሳዝናል ወላሂ አሁንም ይህን ተግባራችሁን ብትተው መልካም ነው። የቴዲ ሞት ሁላችንንም ልባችንን ሰብሮታል፣ አስደንግጦናል። ዱንያ እንዲህ ናት። እንግዲህ ሁላችንም የራሳችን መጥፊያ አለን። በተጻፈልን ነው የምንሄደው። ግን ይህን ስራ አቁሞ ወላሂ